አሁን ባለው ነባራዊ ሁኔታ የሀገሪቷን ትልቁን ሸክም የተሸከመው ይሄ ነው። በደንብ ነው የሚቀጠቀጣቸው። በጣም ከፍተኛ ጉዳት ነው ሊያደርስ የሚችለው። ኢትዮጵያን በአህጉርና በዓለም አቀፍ መድረክ የሚወክሉ ስፖርተኞችን ማፍራት፣ ስልጠናዎችን መስጠትና ስፖርታዊ ጉዳዮች ላይ ጥናትና ምርምሮችን ማካሄድ የኢትዮጵያ ስፖርት አካዳሚ በአዋጅ የተሰጠው ስልጣን ነው። ስልጠናዎችን መስጠት የኢትዮጵያ ስፖርት አካዳሚ ዋና ዓላማ ቢሆንም በኢትዮጵያ ባለው የስፖርት መሰረተ ልማት ችግሮች፣ በተለይ ባለፉት አራትና አምስት ዓመታት በርካታ ሀገር አቀፍ ውድድሮች በዚህ አካዳሚ ተደርገዋል። ቀድሞ ነገር ለስልጠና በተዘጋጀ ቦታ ላይ ውድድሮችን ማካሄድ ተገቢ ባይሆንም የኢትዮጵያ ስፖርት አካዳሚ ለበርካታ ሀገር አቀፍ ውድድሮች መፍትሄ ሆኖ እያገለገለም ይገኛል፣ አገልግሏል። በአስር የስፖርት አይነቶች ስልጠናዎችን የሚሰጠው የኢትዮጵያ ስፖርት አካዳሚ ከስልጠናዎችና ከውድድሮች ድግግሞሽ የተነሳም የመሮጫ ትራኩ ወይም ደግሞ መሙ እንደምትመለከቱት ከጥቅም ውጭ ሆኗል። ከዛ ባሻገር በልምምድ ሰዓት አትሌቶች የመሮጫ ጫማቸው ወይም ደግሞ ስፓይካቸው ብለኑ ጭምር እየወለቀ ለጉዳት ተዳርገዋል። ለመሆኑ የኢትዮጵያ ስፖርት አካዳሚ የመሮጫ ትራክ ወይም ደግሞ መም ጉዳት ማስተናገድ ከዚህ በኋላ በሚኖሩ የስልጠና መንገዶች ላይ ምን አሉታዊ ተጽዕኖ ይኖረዋል? አንዱ ስልጠና ሳይንሳዊ ነው የሚያስብለው እንግዲህ ፋሲሊቲ ነው። ከፋሲሊቲ አንጻር ስታይ ትራኩ በደንብ የተሻለ ምርጥ የሚባል የነበረ ነበር። አሁን ባለበት ደረጃ ደግሞ ስልጠናዎችን እዚህ ላይ አድርገህ ስራዎችን በአግባቡ ሰርተ ውጤታማ ልጆችን በሚፈለገው ደረጃ አፈራለሁ ስትል አስቸጋሪ ሁኔታዎች ይገጥመዋል ማለት ነው። ስለዚህ ፋሲሊቲ ክፍተት መኖሩ የስልጠናው ሳይንቲፊክነት ላይም የተወሰነ ጥያቄ ምልክት ያሳርፋል ማለት ነው። በርካታ አትሌቶችን በተለይ ደግሞ ኢትዮጵያ በማትታወቅባቸው ርቀቶች ብዙ እንድትጓዝ ያደረጉ አትሌቶችን ያፈራው ይሄ ተቋም ከአስር ዓመት በፊት ወደ ስራ ሲገባ ትራኩ ደረጃውን የጠበቀና በዓለም አትሌቲክስ እውቅና የነበረው ቢሆንም አሁን ግን ተጎሳቁሏል። ጥሩ ስታንዳርዱን የጠበቀ ትራክ ነበር የነበረ ባለ ስምንት ሌን የሆነው ማለት ነው። ስለዚህ አሁን ከስምንት ሌን ወደ ሰባት ሌን ወርዷል። ወደ ሰባት ላይን መውረዱ በተለይ ደግሞ የከርቭ ድግግሞች ላላቸው ውድድሮች በጣም አስቸጋሪ ሊሆን ይችላል። ምክንያቱም ስታገርድ አድርገህ ዲስታንስ ሜር አድርገህ ቀንሰህ ካልሆነ ልሰራው ማትችለው ስለሚሆን ትሬኒንግ ላይ የዚህ ኢምፓክት ማሳያው ምናልባት አሁን በቅርቡ ያለቀውን የኢትዮጵያ ሻምፒዮናን ስታይ የትራክ ውድድሮች አካባቢ ላይ ሰዓትን መዝግቦ ሪከርድ ለመያዝ ተቸግረዋል። ምክንያቱም ከሪከርድ ውጭ ሆኖ ነው ውድድሩ ብቻ የተካሄደ። ስለዚህ የሚያሳየው ምንድነው፣ ትራኩ የፈጠረው ኢምፓክት ትልቅ መሆኑን ያሳያል ማለት ነው። አሁን ባለው ነባራዊ ሁኔታ የሀገሪቷን ትልቁን ሸክም የተሸከመው ይሄ ነው። ስለዚህ አማራጮች እስከሌሉ ድረስ እዚህ ግን ያለውን ዓላማ ማስተጓጎል ተገቢ ነው ብዬ ስለማላስብ፣ የሚመለከታቸው አካላቶች ፍቃድም ሲሰጡ ፍቃድም ሲጠይቁ ያለውን ነባራዊ ሁኔታ ከግምት ማስገባት፣ የተቋሙን ዓላማ ቅድሚያ መስጠት ያስፈልጋል። ምክንያቱም ይሄ ተቋም ዓላማውን አሳክቷል አላሳካም ነው የመጨረሻ አልትሜት ጎሉ ስለዚህ አሳክቷል ከሆነ ይቀጥላል። ካላሳካ ከሆነ ገ ጥያቄ ይነሳበት። ስለዚህ ያ ነገር እንዳይሆን ማሰብ ያስፈልጋል። የኔን አላማ ብቻ ማሳካ ሳይሆን ያለብኝ የሌሎችን ማየት ያስፈልጋል የሚለውን ነገር ከግምት ማስገባት አለባቸው ብዬ አስባል። የኢትዮጵያ ስፖርት አካዳሚ ከተቋቋመበት አላማው ውጭ እየሰራ መሆኑ ለጉዳት እንዲዳረግ ሆኗል ይላሉ በአካዳሚው የአትሌቶች ትምህርትና ስልጠና ስራ አስፈጻሚ አሰልጣኝ ፍቃዱ ከበደ። እዚህ ግቢ ላይ ያሉ ሰልጣኞች እዚህ ግቢ ላይ ያለውን ማቴሪያል የመጠቀም መብት አላቸው ማለት ነው። አሁን ላይ ባለው ነባራዊ ሁኔታ ቀደም፣ አንተ እንዳነሳኸው ይሄ ተቋም በርካታ የሚባሉ ከስልጠና ውጭ ያሉ ውድድሮችን የሚያዘጋጅ ተቋም ሆኗል እና በርካታ የሆኑ ጫናዎች አሉበት። ከዛም ባለፈ ደግሞ ከውጭ የሚመጡ በርካታ ግለሰቦችም ይሄንን ትራክ እንደ ማሰልጠኛ ተቋምነቱ ብቻ ሳይሆን ስልጠናቸውን እዚህ ላይ እያደረጉ ያሉ አሉ እና ከዚህ ጋር ተያይዞ ጫናው በጣም በርካታ ነው። ምናልባት የዚህ የጫና ማሳያ እንግዲህ ትራኩ በዚህ ሁኔታ ጉዳት ላይ እንዲደርስ ምክንያት የሆነውም ይሄ ነው ብዬ አስባለሁ። አሁን ይሄን ሉክ እዚህ ጋር በምታይበት ሰዓት ላይ በከፍተኛ ደረጃ ልጆችን ከስፓይክ ጥርስ ጋር በተያያዘ ይቀጣል። አዎ፣ በደንብ ነው የሚቀጠቅጣቸው። በጣም ከፍተኛ ጉዳት ነው ሊያደርስ የሚችለው። ከዛም ባለፈ ልጆችን ሊጥል ይችላል። ምክንያቱም ጥርስ ነክሶ ይሄን ላይለቅ ይችላል። እንደምታዩ ስለለቀቀ ማለት ነው፣ ወይ አብሮ ሊነሳ ይችላል፤ እና ይህ ከፍተኛ ጉዳት ነው ያለው። እንደውም ይሄ ትንሽ ዜሮ ጠጠር የሚባለው በመሆኑ ከስፓይኩ ጋር የመታረቅ ጉዳዩ ትንሽ ስለሆነ ነው እንጂ ደረቅ ያለ ቢሆን የማንሸራተት ባህሪም ስለሚኖር ልጆችን የሚጥልና ከፍተኛ አደጋ ሊያስከስት ይችላል። እንደምታየው ማለት ነው። ይሄ በዋናነት ደግሞ የአንደኛው ምም በዚህ ደረጃ ከጥቅም ውጭ መሆን ለአራት ዓመት በሚቆየው ስልጠና ወደ አካዳሚው የሚገቡ አትሌቶች ላይ ጉዳት እያደረሰ ከመሆኑ ባሻገር ስልጠናውንም ፈታኝ አድርጎታል። ትሬኒንግ በምንሰጥበት ሰዓት ላይ የገጠመ ጉዳት አለ ወይ ካልከኝ፣ አዎ የገጠመን ጉዳት አለ። ምክንያቱም አይተ ከሆነ ትራኮቹ በተለይ አንደኛ መም አሁን ላይ ጉዳቱንም ለመቀነስ ብለን በየቦታው ስታይ አንደኛ መምን ኦልሞስት ከልለን ነው እየሰራን ያለ ነው ጉዳቱ ስለሚያመዝን ስለዚህ ያ ምክንያት የሆነው ምንድን ነው እንድንዘጋ የሚያስገድደን ጉዳት ስለገጠመን ነው እና የገጠመን ጉዳት አለ ከትራክ ትሬኒንግ ጋር ተያይዞ ያው ሌሎች ጉዳዮች እንዳሉ ሆኖ ግን በዛ ሁኔታ ውስጥ ሆነው ህክምና ላይ ያሉ ልጆች አሉ